ዮሴፍ ጉልላት ትባላለሁ። ሲያሽከው ሆነ ድምጻዊ ዘፋይ ነኝ። በይ በይ በይ በይ በይ

ኤፍሬም ጌታቸው እባላለሁ። የፋና ላምሮት የምዕራፍ 19 ተወዳዳሪ። ከዚህ በኋላ ያሉትንም ሳምንታቶች ያው በንቃት እንደምትደግፉኝ ተስፋ አድርጋለሁ። በእለቱ በሚሰጠኝ ኮድ 8222 ላይ ኤልም ነው በማለት ከዛ የሚሰጠኝ ኮድ በማድረግ እንደምትደግፉኝ ተስፋ አድርጋለሁ።

እናመሰግናለን ዮሴፍና ኤፍሬምን። በድጋሚ በኤልኤም አንድና ሁለት ተወክለው ስራዎቻቸውን አቅርበዋል። በኤልኤም አንድ የተወከለው ዮሴፍ በዚሁ በባለት ሰጦ ድምፃውያን ውድድሮች ላይ ስሙን እንድናውቀው ከተመልካችም ሙዚቃን ከሚወዱ ሰዎችም ትልቅ ክብርና መወደድን ያገኘውን የኢሳያስ ታምራትን እያዳነ ያማልን ውብ አድርጎ አቅርቦልናል። ኤፍሬም ጌታቸው የትወናውም ጭምር ተጨምሮበት የቴዎድሮስ ታደሰን ተወዳጅ ከሆኑ ስራዎች መካከል አንደኛውን አቅርቦልናል። ከልብ እናመሰግናለን። ውብ ነበረ። ለሁለታችሁ መልካም እድል እንመኝላችኋለን። ዳኞቻችን ወደ እናንተ መጥተናል። እሺ፣ አዴ እናመሰግናለን። ዮሴፍ ጉልላትና ኤፍሬም ጌታቸው እንኳን ደህና መጣችሁ። ከዮሴፍ እጀምራለሁኝ የኢሳያስ ታምራትን እያዳነ ያማል የሚለውን ዜማ የዜማ ምርጫህን በጣም ወድጀዋለሁ። ቆንጆ ዜማ ነው የመረጥከው። ከአንተ የድምጽ ስትራክቸር ጋራ በደንብ አድርጎ መሄድ የሚችል በደንብ የሚዜምበት ዜማ ነው የመረጥከው እና እሱን ላደንቅልህ ወዳለሁ። ከዛ በኋላ እንዴት ነበር ፐርፎርማንሱ ሲባል ቆንጆ ነው አድርገ የተጫወትከው። የተወሰኑ ቦታዎች ላይ ግን ያለኝን ኮሜንቶች ልንገርህ። አንዳንድ ቦታ ከቀኝ ጋር በተያዘ ነበር ዛሬ ባናወራ ደስ ይለኝ ነበር። ዳይናሚክስ በጣም ቆንጆ ነበረ አንገት ማጠፍ ዛሬ እንደ አዲስ እያየሁብህ ነው እንዳይደገም ነው የምነግርህ የታችኞቹ ቃላት በደንብ እንዳይሰሙ ሆነ ምክንያቱ አንገትህን ስላጠፍክ ይመስለኛል እንደ ልምድ እንዳይሆንብህ እነዚህን ነገሮች ተጠንቀቅ የላይኛው የዜማ ክፍል በደንብ አፍ ከፍተህ ስላዜምከው በደንብ የዜማውን ስሜት እንድንረዳው አድርጓል እና ያሉኝ አስተያየቶች እነዚህ ናቸው። በጣም ቆንጆ ፐርፎርማንስ ነው። ከዚህ ውጭ ማለት ነው 9880 ነው እኔ ጋር ያለ ኤፍሬም ጌታቸው የቴዎድሮስ ታደሰን ቀረሁኝ ተክዤ የሚለውን ዜማ ያንተንም ዜማ አመራረጥ በጣም አድንቀዋለሁ። ለአንተ ያለህ የድምጽ ስትራክቸር በደንብ አድርጎ መፈተን የሚችል በዜማነቱም በደንብ እንደ ፈተና ጥሩ አድርጎ መቀበል የምንችለው አይነት ነው እና በጣም የደነቀኝ እዚህ ጋር ድራማቲክ ለማድረግ የሞከርከው ነገር ከዚህ ከግጥሙ አካሄድና የዜማው ስትራክቸር ጋር በደንብ አድርጎ ምስል ከሳች እንዲሆን አድርገ ነው ያቀረብከው ና ይህንንም ላደንቅልህ እፈልጋለሁ ስሜት ማጋባቱ እንደገና መሀከል ላይ ደሙ ቫሊዩ አድ ለማድረግ የሞከርከው ነገር ቆንጆ ነው ግን እሱን አልሰማሁትም ስታይሉን ማለት የገባበትን ቦታ ነው ያደነቅኩት እንጂ ግጥሙ በደንብ ስላልተሰማኝ መድገም ከቻልክ ብትደግምልን ደስ ይለኛል የዘፈኑ ሁለተኛ ቨርስ ነው በዲያሎግ አይነት ነገር ከዛ መጨረሻ ላይ በዚህም ራሱ ምንድን ነው ግጥሙ እንዳይሰማኝ ያረገው ከኋላ ካጀቡህ የሙዚቃ እንትን ጩኸት ጋራ አንተ ባላንስ የሆነ ነገር ስላልሆነ የግጥሙን ሀሳብ በደንብ እንዲተላለፍ አልሆነምና እንዲህ አይነት ነገር ስጨምር ከባንዱ ትንሽ ቀዝቀዝ እንዲያረግልህ ድምጹን ብታረግ ቆንጆ ነው። በተረፈ ዳይናሚክሱ አሪፍ ነበር። ስሜ ማጋባቱ ቆንጆ ነበረ። ይሄን ነው እንግዲህ ያለኝ አስተያየት አንተ 9900 ። እሺ ዮሴፍ እና ኤፍሬም እንኳን በድጋሚ ተገናኘን። እኔ እንኳን ደስ አላችሁ ብዬ ነው ጀምረ። ለምን ደስ የሚል ቀን ነው ዛሬ። ሁላችሁም አሸናፊ የሆናችሁበት ነው። ያ ውድድሩ እንዳለ ሆነው ማለት ነው ስለዚህ ከዮሴፍ ሊጀምር ጀምር። ዮሴፍ እንደ ሁሌው ቃናህን በጣም መወደው፣ ሁለተኛ ደግሞ በየጊዜው አቅምን እያሳደግ የመጣ ድምፅ አይነ ዛሬ ደግሞ ጥሩ ምርጫ ነው። ጊዜ መጣኸው ለምን በደንብ የሚወርድ ቦታ ያለበት ለሆን በደንብ የሚያሳይ እንደገና፣ ሀያውን ደግሞ ከፍ ያለውን ድምጽ ደግሞ በደንብ ድምፅ አይን የሚፈትን ሙዚቃ ጊዜ መጣኸው። ምናልባት እኔ እንዳስተያየት ትንሽ የወረደው አካባቢ አይሰማ። አሁን ብዙ ጊዜ እንደውም ብሩካ ያነሳዋል። ልክ አንዳንዴ በአንዱ ልክ እንደዚህ በጣም ግሩቪ ሆኖ ቮሊሙ ከፍ ሲል አንተ ትንሽ ድምፅ መግፋት ትችል ነበረ፣ እንዲሰማ ማድረግ ትችል ነበረ። ልክ የኢሳያስን ራሱ ቅላፄዎቹ ምናምኖቹን ነው እንትን ያልከው፣ በጣም ጥሩ ነው፣ ግን አይሰማም ነበር እና ለማሰማት መሞከር እንደዚህ አይነት ላይቭ ስትሰሩ ለሌላም ጊዜ፣ አልሰማ በአንዱ ሲል ሞቅ የማድረግ መይ መግፋት ትንሽ እሱም ብታደረገው፣ ሌላው እላኛው አካባቢ በጣም አሪፍ ነው። ዛሬ ደግሞ ያሳየው ነገር ዳይናሚክስ የሚለውን ነገር በደንብ ነው። በዚህኛው ዙር አሪፍ ነገር ነው ያሳየው። በየሰዓቱ አሁንም የቀራችሁን ነገር ልክ እንደዚህ አይነት አሪፍ ዝግጅት እያረክ እንደመጣ ያስታውቃል። ቀጣዩንም ዝር የሚቀጥሉት ሁለት ዘፈኖችንም ልክ በዚሁ ቴምፖ በዚያው አይነት አካሄድ መሄድ አለብህ ማለት ነው። በጣም ጥሩ ተስማምቶኛል። 9890 ኤፍሬም ዛሬ ያው ለየት ባለ ስታይል ነው የመጣው። ደስ ብሎኛል። በአዲስ አቀራረብ ቁጭ ብሎ መስፈን ግን ቁጭ ብሎ መዝፈን በነገራችን ላይ በጣም ከባድ ነው። በጣም ከባድ ነው። ለስታይል ምናምን ደስ ይላል፣ ወይ ክሊፕ ምናምን ነገር ላይ ምናምን ደስ ይላል። ለምን ቆመ ስዘፍን ልዩነቱን አይተዋል። በቃ ድምፅ ሁለቱ ቦታዎች በቃ አይተዋወቁ። በዚሁ ብጨርሰ ኖሮ በጣም አደጋ ነበር። ለእኔ እንደ ፈተና ምን ያየሁት እስቲ ቁጭ ብሎ ማንጎራጎርን እንደሚቻል ምናምን ያሳይህበት ነገር ነው። ቆመ ስዘፍን ግን ከቶንህ ራሱ ጋር ምን ያህል አንተ ጋር ለውጥ እንዳለ አይተሃል? በጣም ነው የሚገርመው። ና የዘፈን ምርጫን በጣም ማድነቅ እፈልጋለሁ። ቅድም የተነሳው ሀሳብ እንደዚህ አይነት ናሪሽ ላይ ይሄ በግጥም ያልክበት መንገድ ላይ ልክ ተቃራኒ ነው። እንደሱ በአንዱ ስታጠኑ ቮሊዩም ነበረው ምንም አይሰማም ነበረ። ስለዚህ አሁን እኛ በጣም ፐርፌክሽን ነው የምንፈልገው፣ ያለቀ ነገር ነው እና እሷ ላይ በአንዱ ስታጠኑት መንገር ነበረብ። እዚህ ጋር ግጥም ቦታ ስለሆነ ዳይናሚክስ ቮሊዩም በጣም ቀንሱልኝ፣ በቃ ቁልጭ ብሎ ግጥሙ መሰማት አለበት የሚል አይደለ። በቃ እሷ ልክ እንደ ሀሳብ ይነሳ። ዛሬ በጣም እንደ ተዘጋጀ ያስታውቃል። ግጥም ምናም መጥፋት ምናን አይታሰብም። በጣም ደስ ብሎኛል። ከዚህ በኋላ የቀሩትን ዘፈኖች እንደምታስደምመን ኤፍሬም አስባለው 9 ሺ 9 መቶ 10 ሰጥቻለሁ። ዮሴፍ እና ኤፍሬም እንኳን አደረሳችሁ፣ ዛሬ ለኛ በዓል ነው። ግን ሁለታችሁ በጣም ከስታችሁ ብኛል አለባበሳችሁ ይሁን አልከሱም፣ ሀሳብ ይዟቸው። በተለይ ዮሴፍ በጣም በቃ ድሮም ድሮ ነው። ዛሬ ደግሞ በጣም እኔ ደግሞ አምሮበታል ዛሬ አምሮበታል። እውነት ነው። ግን ከሳ ብሏል ትንሽ ያስፈግራል። ዮሴፍ ከአንተ ልጀምር ነው የምናገባችሁ በጣም ከባድ ዜማ ምርጫ ነው ያመጣኸው። ያው ኢሳያስ እንግዲህ በዚህ በእኛ ዘመን ካሉ በጣም ወርቅ የሆኑ ድምፃውያን ውስጥ አንዱ ነውና በጣም የወደድኩል ነገር እኔ ኢሞሽናል አታችመንት ከምታመጣቸው ሙዚቃዎች ጋር ያለ ስሜት ቁርኝቱ በጣም የሚገርም ነው። በቃ ማለት በደንብ ካራክተሩን ተላብሰ በደንብ ፊል እያረክ ነው የምትዘፍ ነው። እሱ በጣም ትልቅ ኳሊቲ ነው አንተ ጋር ዳይናሚክስ ደግሞ በጣም በጣም በጣም ቆንጆ ዳይናሚክስ ስናስብ ግን ሁልጊዜም እንደምንለው ዛሬ ይሄንን ማብራራት አይጠበቅም ነበረ፣ ግን ትንሽ ሃይላይት ለማድረግ ብቻህን ሳይሆን ከባንዱ ጋራ ዝቅታው ከፍታው ይኑር ተባብለን ነበርና ትንሽ ከባንዱ ጋራ የሳውንድ አለመጣጣም ነበር። አንተ ሶፍት ስቶን እነሱ እዛው ናቸው። ይሄ ጥናት ላይ የሚስተካከል የበረ ነገር ነው። ከባንዱ ጋር ያላቸው ውህደት የሚባለው ሀሳብ አንዱ ይሄ ነው፣ አይደለ? ብቻህን እንደፈለክ ብትሆን ሌላ ሰው አብሮ እስካል ድረስ ዩኒፎርሚቲ ከሌለው ከባድ ነው የሚሆነው ውበትን ለመግለጽ እና ዳይናሚክስ ጋር አንተ ብቻህን ነበር ስትሰራ የነበረው ግን፣ which is nice፣ እሱም ቢሆን ጥሩ ነገር ነበረ። ብዙ ፓርቱ፣ በጣም ብዙ ነገሩ ጥሩ ነው። ጥሩ ዝግጅት እንዳረግ በደንብ እንዳጠናህ መሆኑን ያስታውቃል። ግን ከቅኝት ጋር በተያያዘ ለምሳሌ ወደ ታችኛው የዜማ ክፍሎች ጋር ለድምጽህም ተስማሚ አልነበረም። ሬንጁ ታችኛው ላይ በጣም ምንም ነገር ነው የማይሰማ፣ ምንም ነገር ነው የሚል። ሶ ሙዚቃ ስንመርጥ ሬንጁም ለእኔ የሚሆን ነው ወይ ወደ ላይ የድረስ ይሄዳሉ ታች ድረስ ይወርዳል እሱ በደንብ ይስማማኛል ወይ ብሎ ከግምት ማስገባት ያስፈልጋል አይደል። ስለዚህ ታችኛው አካባቢ ተስማምቶ ሳይስማማ መሀል ላይና ላይኛው የዜማ ክፍል ተስማምቶ በደንብ ተጫውቶ የታችኛው ጉድለት ነው የሚሆነው። እንደዚህ ሲሆን ሙዚቃው የኔ አይደለም ብሎ መተው ነው የሚሻለው፣ የተሳሳተ ምርጫ እንዳይሆን ማለት ነው እሱን ማሰብ ያስፈልጋል። ሁለተኛው ሜሎዲና ከዛ በኋላ ያሉት ግን በጣም በጣም ቢዩቲፉል ያልካቸው በጣም ይሄ መካከለኝና የላኛውን የዜማ ክፍሎች በጣም በሚያምር ሁኔታ ነው ስትጫወት የነበረው። የዚህ ዜማ ጥቅል ሀሳብ የሚመስለኝ እንግዲህ ዛሬ ሳሳው ለነፍሴ አስታርቀሽኝ ከራሴ የሚለው ነው አይደለ? ኮንሰብቱ እና ዘፈኑም በጣም ስሜት ያለው ዘፈን ነው ማለት የሚጋባ ነገር አለው አይደለ? እሱ ጋ ነው። አንተ ጠንካራ ነገር ሳይየ ነበረው በቃ በደንብ የሚጋባ ሀሳብ ሶ ከባንዱ ጋር ያለ ውደት ላይ ትንሽ ቅሬታ አለ። ከቅኝት ጋር የተያዘ ቫይብራቶ ወይም የድምጽ መንቀጥቀጥ ትንሽ አልፎ አልፎ የመጣ ነበር። እኔ ዜማው በጣም ከባድ ነው። ለውድድር በጣም ኤክሰለንት ምርጫ ነው፣ ግን ከዮሴፍ ጋር ይሄዳል የሚል ሀሳብ የለኝም። ባይሆን ኖሮ ይሻለኝ ነበር ምርጫ። 9880 ኤፍሬም በጣም አሪፍ ምርጫ ነው ያንተም። እንግዲህ ይሄኛውን የቴድሮስ ታደሰን ቀረሁኝ ተክዤ ዜማ ብናየው በጣም ሜሎዲካል ቴክኒክ ብዙ የለውም አ ከሬንጅም አንጻር በጣም የሚያስቸግር የሬንጅ ስፋት ምናምን የለውም። ግን ምንድን ነው ልክ ቅድም እያወራሁኝ እንደነበረው በጣም ኢሞሽን ነው ያለው። በቃ ይህንን ዘፈን ስታዜም ዋናው ጉዳይ እዚህ ውስጥ አስተላልፋለሁ ብለ የምታስበው ነገር ኢሞሽን ነው እና አንተ ጋር በጣም ጥሩ ነበር ከምነግርህ በላይ አንደኛ እኔ ቁጭ ብለህ መስፈንን በጣም አድንቅ ያለሁ። ቅድም አማን እያነሳልህ ነበር አይደል፣ ቁጭ ብሎ ማዜም በጣም ከባድ ነው፣ አይመችም ለዘፋኝ አይደል። ግን በዛ ውስጥ በራሱ አንደኛ ሙዚቃው አሁን ቁጭ ብለህ በምታዜምበት ሰዓት በጣም ከፍ ብሏል፣ የሆነ ስነግር ከዛ አዝያዝያም ስሜት ወይም ኢሞሽኑ ደሊቨር የምታደርግበት መንገድ ምናምን በጣም ጥሩ ነበር እና ይሄ ድራማታይዜሽኑ ጀስት ድራማ ብቻ ሳይሆን በውስጡም ፈተና ነበረው እና ጥሩ ነው። ቆመም ስታዜም የነበረው ደግሞ ሌላ ከፍታ ነው። ግጥሙን እንግዲህ እዛው ራሱ ዘፈን ላይ ያለውን ቨርስ ነው። ወደዚህ አምጣ። አልሰማንም። በነገራችን ላይ ምንም ነገር አይሰማ። አያ አሁን እሱም ቅድም ሴፍ ካሳ ነሳ የነበረው ሀሳብ ከባንዱ ጋር ስታጠኑ እዚህ ጋር እንዲህ ስለማድረግ እናንተ ደግሞ ዳይናሚክሳችሁን ሶፍት አርጉ መባባል ያስፈልጋል አይደል ሶ እሱ ስተት ነበር ማለት ነው። ስለዚህ ማድረግ ግን መብት ነው፣ ትችላለህ። አንድ ቴክኒክ ነው፣ ምንም ችግር የለም። እንደውም ያልታሰበ አይነት አታያይ ነው፣ አሪፍ ነው። ከዛ ውጭ ቆንጆ ነው። 9920 ነው እኔ ጋር ያለ